ሌሎችም መዘበቻ በመሆንና በመገረፍ ከዚህ በላይ በእስራትና በወኅኒ ተፈተኑ። በድንጋይ ተወገሩ፣ ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰ በሰይፍ ተገደሉ ሞቱ። ሁሉን እያጡ መከራ እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለምም አልተገባቸውምና በምድረ በዳ በተራራ በዋሻና በምድር በምድረ ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማ ሊያርሙ ጊዜ ስለ እኛ አንዳችን የሚበልጥ ነገር አስቀድሞ አይቶ ነበርና እነዛ የተስፋ ቃላቸውን ሲቀበሉ፣ እነዚህ ግን የተስፋ ቃላቸውን አላገኙ።

ከርቅ በጠና ሆነባቸው ግን ቃሪ ይላል። አረ በድንጋይ ሲወገሩ ዝም ብሎ አያቸው፣ ማዳን ሲችል መታደግ ሲችል አድናለሁ የሚል ተስፋ ሰጥቶ አይደል አይደል? እንደገናም ደግሞ በመጋዝ ሲሰነጠቁ ዝም ብሎ አያቸው። እኔ ከአንተ ጋር ነኝ እያለ ተስፋ ሰጥቶ ማለት አድናሃለው፣ በመከራ ቀን ጥራኝ እያለ። እነዚህ ሁሉ ስለ እምነታቸው ግን የተመሰከረላቸው ጀግኖች ናቸው። ቢሆንም ሁሉም የእምነት አርበኞች የገጠማቸው ፈተና ወዲያውኑ በድል አልተወጡትም። ኦኬ በእግዚአብሔር ተባርከዋል። እግዚአብሔር ያላቸው ነገር ግን አልሆነላቸው። ጥያቄ አላችሁ? ኤልሳ አሁን ምን ትላለህ? እግዚአብሔርን ሳናከብር ብቻ ሳይሆን እግዚአብሔርን አክብረን በእግዚአብሔር መንገድ ላይ ሄደን እግዚአብሔርን ሀሳብ ፈጽመን የተባለልን ነገር የተባለልን ነገር ሳናገኘው ልናርፍ እንችል። ኦኬ ፒስፉል። እንዴት ነው? እንዴት ነው? እስማማለሁ። እስማማለሁ ይሄ እስከ ዛሬ ያልሰማሽው ትምህርት ውስጥ አንድ ጥያቄ ልጠይቅ እዚህ ላይ ልጠይቅ። እነዚህ አሁን በእምነታቸው የተመሰከረላቸው እና ያለፉት የእምነት ጀግኖች ዋጋን የከፈሉ ስለ ወንጌል ማለት ነው ጌታ የሱስ ክርስቶስን ወይም ወንጌልን ስለ ወንጌል የከፈሉት ዋጋ ዋጋያ ስለ ወንጌል የተደበደቡት፣ የተሰነጠቁት፣ የታሰሩት፣ የተሰደዱት፣ በምድረ በዳ ሁሉ ነገር ያንን ዋጋ ሁሉ የከፈሉት ግን የነዚህ ሰዎች እግዚአብሔር የሰጣቸው ወይም የሰጣቸው ተስፋ ምን ነበረ ፓስተር? እነዚህ አሁን ጌታን እያገለገሉ ነው ያለፉት ድነዋል። የነብስ መዳን አለ እነሱ ውስጥ አምነዋል። ያምኑ ሰዎች ናቸው የእምነት ጀግኖች ናቸው ብሎ ነው መጽሐፎች ሊነግረን ግን ሁላችንም በሆነ በሆነ ቦታ ላይ ነፍስ የነፍስም ስለ ነፍስ ና ስለ ስጋ ይመስለኛል። እና በእነዚህ ሰዎች የዳኑ ናቸው። በስለ ጌታ የሚያውቁ ናቸው። ገብቷቸው ዋጋን የከፈሉ ናቸው። ግን የሞቱት የስጋ ሞት ጌታ ኢየሱስ ክርስቶስ የገባላቸውን ቃል ወደ ጌታ በመሄዳቸው አላገኙም ማለት ነው። ምን ነበር የተገባላቸው የተስፋ ቃል? በየትኛውም መንገድ በምድር ላይ ስጋቸው ቢያልፍ ማለት ነው። ነፍሳቸው ግን እግዚአብሔር ወደ ገባላቸው ቃል ገብቷል ብዬ ነው ማምነው። እንዴት ይሄንን ታየዋለህ አንተ? እሺ፣ አይኔ ተቋረጠሽ ነበር እግዚአብሔር ይገባላቸውን የተስፋ ቃል አጡ ብዬ እንግዲህ አንተ ከኔ በብዙ ስለምትሻል ታስረዳኛለህ። ግን አምነው የእምነት ጀግና የተባለላቸው ያመኑ ሰዎች በምድር ምን በምድር ምን የሆነላቸው ነገር አለ በምድር የሆነላቸው ነገር ባይኖርም ግን እነሱ ስላመኑበት ስላመኑበት ነገር ዋጋን ከፍለው ወደ ታየላቸው ወደ ተገባላቸው ተስፋ እንዲሄዱ ኢየሱስ ክርስቶስ በአባቱ ዘንድ ወደ አስቀመጠላቸው ወደ አዘጋጀላቸው እሱም ተስፋ አይደለም እያልከሉስ በእኔ ደግሞ ልጠይቅ ከዚህ ሰዎች ምን ነበር የተገባላቸው ተስፋ? ሲሞቱ እንዴ መዝሙር ዘጠና አንድ ተስፋ አድርገም በመከራ ቀን ጥራኝ እኔም አድነሃለሁ። ኦኬ ረጅም ተስፋ ነው፣ ነው ትክክል አሉ አሉ እኔ ግን የማምነው እኔ ግን ከነዚህ ሰዎች የእምነት ጀግንነት የማየው እግዚአብሔር ይገባላቸው የዛኛውን ዓለም ወይንም ደግሞ ገና ዋኛ ወደፊት እንደ እግዚአብሔር ፍቃድ ነውን በዚህ ምድር ላይ ስንጨርስ የምንሄድበትን ያንን ወርሰዋል፣ ያንን ጨብጠዋል፣ ያንን ይዘዋል ብዬ ስለማመን ምንጠርጠር የለም። አሁን ተስፋ ተስፋ የምንለው እሱ ነው። እንደ እሱ ያ ስለ ስለተስፋ የሚሰበክልን ስለ በረከት የሚሰበክልን፣ ትይዥዋለሽ፣ ትጨብጭዋለሽ፣ እሺ ትደርሺበታለሽ የሚባለው መንግስት ሰማያት ነው። እንዲ እሱንማ ማንም ይነግረን አያስፈልግም። ኢየሱስን ስናምን በመንፈስ ቅዱስ አማካኝነት ተስፋችን የተረጋገጠ ነው። ግን ለምሳሌ ታምሽ እግዚአብሔር እያድነኛል ዛሬ ሽ ስላል አይችልም፣ አይችልም። እግዚአብሔር ሁልጊዜ በቃ የማዳን ነው ስራው። ጊዜ በስጋ በየጊዜው ከጎናችን የሚለዩ እህቶች፣ ወንድሞች፣ አባቶች ቅድም ኤርሳ ሲናገር አንቺም ቀደም ላይ ስትይ፣ ከእኛ በደል ከእኛ አጥያት ነው፣ ከእናንተ በደል ሳይሆን ከእናንተ አጥያት ነው። እነ ጳውሎስ እኮ መንፈሳዊ ስኬት እንጂ ምድራዊ ስኬት አልነበራቸውም። ነበራቸው እ ምድራዊ ስኬል ነበራቸው። በምድር የተከናወነላቸው ሰዎች ነበሩ። ዛሬ እኛ እንደምንለው ነበሩ ነበሩ። ጳውሎስ ብዙ ጊዜ በረሃ ብዙ ጊዜ በጥም ይላል።